እሺ ተመልካቾች እንዴት ናችሁ? የዓለም ባንክ የፖቨርቲና ኢኩቲ ብሪፍ ሪፖርት አውጥቷል። እሱ ሪፖርት ላይ የኢትዮጵያ ሁኔታም ተገልጿል። እዛ ላይ እንግዲህ የድህንነትና የፍትሃዊነት ሪፖርት ነው። በሪፖርቱ የ2016 መረጃን ነው ለ2025 አፕዴት ያደረገው። 2025 ሊጠናቀቅ ስለሆነ ስለዚህ ኢትዮጵያ በ2026 16 ከነበረችበት የድህነት መጠን በ2005 ሲጠናቀቅ ከፍተኛ እንደሚሆን የሚያሳይ ሪፖርት ነው የወጣው። እንግዲህ ጥሩ አይነት ምስል ያለው ሪፖርት አይደለም። በተለይ ሪፎርም ካደረጉት የናይጄሪያና የኢትዮጵያን ከሪፎርም በኋላ ያለ የድህነት መጠንን በኢኮኖሚ ምክንያት ለማነጻጸር እንሞክራለን። እንግዲህ ሪፖርቱ የሚለው ምንድን ነው? የኢትዮጵያ የኢኮኖሚ እድገት በጣም የተሻለ የሚባል ነበር ለሀያ ዓመታቶች የሚሆን ለሁለት አስር ዓመታቶች የፈጣን የኢኮኖሚ እድገትና ድህነት ቅነሳ ውስጥ የነበረ ኢኮኖሚ ነው። በዛ ነበር የምትታወቀው። ነገር ግን ተደራራቢ ችግሮች እያጋጠሟ ስለመጡ አሁን 2025 ላይ በድህነት ወለል ውስጥ የሚኖሩ ዜጎች ቁጥር ይጨምራል የሚል ነው። እንግዲህ ተንከባላይ ችግሮች ያሉበት የ1 ዓመቱ ነው እያየ ያለው። የኮቪድ-19 ችግር ነበረ፣ ደግሞ ግጭትም ነበረ። የትግራይ ኮንፍሊክትንም እዚህ ውስጥ አካቷል። እሱም አንዱ ችግር ነበር። ደግሞ የጎርፍ ድርቆችም መኖር የራሱ ችግር ነበረበት። ደግሞ የኢኮኖሚ እድገቱ እየቀነሰ መምጣትም አንዱ ችግር እሱ ነው። በጣም ከፍተኛ የሆነ የዋጋ ንረት አለ። ይሄ በሙሉ ተደራርቦ የድህነት መጠኑን በከፍተኛ ሁኔታ ጨምሮታል ነው የሚለው ስለዚህ 2016 ከነበረችበት በድህነት ወለል ውስጥ ማለትም በቀን ከ3 ዶላር በታች የሚያገኘው ማህበረሰብ ቁጥር 33 በመቶ ነበር። 2016 ከአሁን ከ2021 ላይ ወደ 39 ከመቶ ነው ያደገው። አሁን 2025 ላይ ወደ 43 ከመቶ ያድጋል ነው እያለ ያለው። ስለዚህ በመጀመሪያው አምስት ዓመት ውስጥ ወደ አራት ወደ ስድስት ከመቶ ጨምሯል አሁን ቀጥሎ ባለው አምስት ዓመት ውስጥም ወደ አራት ከመቶ ይጨምሯል። ስለዚህ ከፍተኛ የድህነት ቁጥር ይጨምራል ነው የሚለው። እንዳውም የድህነት መጠኑን እሱ በብዙ ነው የተከፋፈለው። በከፍተኛ መካከለኛ ደረጃ ገቢ ያላቸው ማህበረሰብ ቁጥሮች ምን ማለት ነው? እሱ በቀን ከ8.3 ዶላር በታች የሚያገኙ ማለት ነው። እሱ 2021 ላይ በነበረው መረጃ 95 ከመቶ የሚሆኑ ማህበረሰብ ድሃ ነው። ከፍተኛ መካከለኛ ገቢ በሚባለው ደረጃ ቢለካ በቀን 8.3 ዶላር ማለት ነው። ይህም በመቶ ለምሳሌ በአሁኑ እንኳን ብናሰላው 8.3 ዶላር በወር ወደ 36 ሺ ብር እንደማለት ነው። ዝቅተኛ መካከለኛ ገቢ በሚባለው ቢሰላ ሰባ ከመቶ የሚሆነው ማህበረሰብ ድሃ ነበር 2021 ላይ ነው የሚለው እንግዲህ። አሁን ይሄ ቁጥር ምን ሊደርስ እንደሚችል ሪፖርቱ ላይ የለም። ሪፖርት ላይ ያለው ዓለም አቀፍ ድህነት መጠን ነው። ምን ማለት ነው? በቀን ከ3 ዶላር በታች የሚያገኙ ማህበረሰብ ቁጥር 2021 ላይ 39 ከመቶ ነበር። አሁን ወደ 43 ከመቶ ያድጋል እያለን። በአሁኑ ብናሰላው ምን ማለት ነው? በወር 13 ሺህ ብር እና ከ13 ሺህ ብር በታች የሚያገኙ ማህበረሰብ ቁጥር ከ43 ከመቶ በላይ ነው እያለ ነው። እንግዲህ ይሄ ከፍተኛ ወደ ድህነት ውስጥ የመግባት ሪፖርት ነው የሚያሳየው። ነገር ግን ይህንን ከሪፎርሙ ጋር ማገናኘት በጣም ያስፈልጋል። ምክንያቱም በሪፎርሙ ወቅት ላይ በአጭር ጊዜ የድህነት ቁጥር እንደሚጨምር ው የሚገመት ነው። ኦፍኮርስ፣ እንደው ከናይጄሪያም ልምድ ብንነሳ የናይጄሪያ ኢኮኖሚ 20 ላይ ሪፎርም አድርጎ ነበር ከአይሜፍ ጋ እና የዛን ጊዜ የነዳጅ ድጎማ እንዲቀንስ ከረንሱን ወደ አንድ እንዲያመጣ የጥቁር ገበያውና መደበኛውን ወደ አንድ ዩኒፊኬሽን የሚባለው እንዲያደርግ የሞኔተሪ ፖሊሲ አጀስትመንት እንዲሰራ የገንዘብ ፖሊሲውንና የመንግስቱን ወጪ ለመቀነስ ከአይ ኤም ኤፍ ጋር ሪፎርም አድርገው ነበር 2020 ላይ። የሚገርማችሁ 2019 ናይጄሪያ ውስጥ ያለው ድህነት 42 ከመቶ ብቻ ነበር። አ 42 ከመቶ የናይጄሪያ ጠቅላላ ህዝብ 237 ሚሊዮን ነው። 42 ከመቶ በድህነት ወለል ነበር የሚኖረው 2019 ላይ። ልክ ሪፎርም ያደረጉት ከዛ በኋላ ነው የ34 ቢሊዮን ዶላር ስምምነት አድርጎ ነበር ከአይምኤፍ ጋር። አሁን ኦልሞስት አፕሪል ላይ ከፍለው ጨርሷል እዳቸውን ጨርሰው ማለት ነው። ሪፎርም ሲያደርጉ ምንዛሬውን ለማስተካከል ሞክሯል። የነዳይ ድጎማ ለማንሳት ናይራን ለማዳከም ሞክሯል። የግብር ሪፎርም ሰርተው ነበር። ነገር ግን 2025 ላይ አሁን ቼክ ስታደርግ የናይጄሪያ ኢኮኖሚ 60 ከመቶ የሚሆነው ናይጄሪያዊ ከድህነት ወለል በታች ነው የሆነው። ከ237 ሚሊዮን ህዝብ 139 ሚሊዮኑ ከድህነት ወለል በታች ነው የሆነው። ከአሜፍ ጋር ሪፎርም አድርጋ ሲጨርስ ማለት በተወሰነ መልኩ እንደ ለማሻሻል ሲሞክሩ ነበር። ወደ 12 ሚሊዮን የሚሆን ናይጄሪያዊን ቀጥታ ድጎማ ለማድረግ ሲሞክሩ ነበር። ነገር ግን ድህነት በጣም ከፍተኛ ነው የሆነው። ከሪፎርም የመጀመሪያው ዓመት ላይ የሚጠበቅ ቢሆንም ግን የናይጄሪያ ከአራት ዓመት በኋላ ከሪፎርም በኋላ የድህነት ቁጥር ነው የጨምረው። ኢትዮጵያ 2024 አጋማሽ ላይ ነው ሪፎርም ያደረገችው 3.4 ቢሊዮን ዶላር በአራት ዓመት ኤክስቴንድድ ሎን ከናይጄሪያ የሚለየው ረዘም ያለ ብድር ነው የናይጄሪያ የአጫጭር ጊዜ ነው ሪፎርም የምታደረገው እንግዲህ ውጭ ምንዛሬውን ኢትዮጵያ ይሄ በገበያ ለመወሰን የደ አጀስትመንት ለማድረግ የገንዘብ ፖሊሲ ሪፎርም ለማድረግ የመንግስትን የገቢ መጠን ለማሳደግ እሱ ነው ኮሚትመንት የነበረው ስለዚህ ምንዛሬ በገበያ መተመን ጀምራ ነበር የወለድ በወለድ ፖሊሲ ለመምራት ተጀምሮ ነበር። የግብር አዋጆች ተሻሽለዋል። ነገር ግን የዛሬ 10 ዓመት ከነበረው የድህነት መጠን አሁን ላይ የድህነት መጠኑ 2025 መጨረሻ ላይ 43 ከመቶ ይደርሳል እንደውም ይሄ ቁጥር ሊያድግ ይችላል የሚል ሪፖርት አውጥቷል። የኢትዮጵያ የድህነትና ፍትሐዊነት የፖቨርቲና ኢኩቲ ብሪፍ ላይ አውጥቷል። ይሄ ምናልባት ሪፎርሙ አንደኛ ዓመት ስለሆነ የሚጠበቅ ነው። ወደ ገበያ ተመን ሲመጣ መጀመሪያ ገቢ ያገኙ የነበሩ ሰዎች ሲሰላ በቁጥር ደረጃ ገቢው መቀነሱ አይቀርም ግን፣ ፕራክቲካል ያሉ ግጭቶች፣ ስጋቶች በሙሉ የድህነት ቁጥሩን በጣም በከፍተኛ እንደጨመሩት የሚያሳይ ነው። ደስ የሚል ሪፖርት አይደለም። ኦፍኮርስ ከፍተኛ ስራ የሚፈልግ ነው። ከድህነት ወለል በታች ያለው ማህበረሰብ ቁጥሩ ከፍተኛ ነው። ከሪፎርም በኋላ ደግሞ ቨልነራብል የሚሆነው ህዝብ ቁጥር በጣም ከፍተኛ ነው የሚሆነው። ስለዚህ እሱን እያዩ ማስተካከል በደንብ ያስፈልጋል። ምናልባት ይህን መረጃ ሪፖርት ማየት ለምትፈልጉ ሰዎች መረጃ እንዲሆናችሁ ነው። ማንኛውም ሀሳብ አስተያየት ካላችሁ ኢትዮጵያ ኢኮኖሚ ላይ ልትልኩልኝ እንችላላችሁ። ለነበረን ጎታ በሙሉ ከልብ ከልብ አመሰግናለሁ። መልካም